ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን፣ ደም ቆይታችኋል። ከብስራት ኤፍኤም የዩትዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ነው ተጀምረዋል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች የጋራ ጊዜን የማሳለፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዕለተ አርብ የተደረጉ ጨዋታዎችን በተመለከተ ከዚያ ማለፍ ሲል በዕለተ ቅዳሜ በተለያዩ የአውሮፓ ታላቅ ሊጎች የትኛው ክለብ ከየትኛው ክለብ ጋር ጨዋታውን ይከውናል፣ ከጨዋታ አስቀዶ የሚነሱ ነጥቦችንም ወደ እናንተ እያስቀመጥን የጋራ ጊዜ የምናሳለፍ ነው የሚሆነው። አብራችን ቆዩ፣ ጋበዝ ናችሁ። በቅድሚያ ግን አህጉራዊ መረጃ እናስቀድምና አፍሪካ ላይ እንቆይ። በካፍ ቻምፒየንስ ሊግና በካፍ ኮንፌዴሬሽን ዋንጫ ጨዋታዎች እየተከናወኑ ይገኛሉ። እነዚህን በተመለከተ ሀሳቦችን ላንሳላችሁ። በካፍ ቻምፒየንስ ሊግ የተከናወኑ ጨዋታዎች አሉ። አራት ያክል ጨዋታዎች ትናንትና ተደርገው ነበረ። ሪቨርስ ዩናይትድ ከበርካኔ ጋር ጨዋታችሁን አድርገው በርካኔ ሆል ለአንድ በሆነ ውጤት ጨዋታውን ማሸነፍ ችሏል። ካባይሊ ደግሞ እንደዚሁ ከያንግ አፍሪካስ ጎል ሳይቆጠርበት ጨዋታው 0-0 ተጠናቀቀ። ሌላኛው መርሃ ግብር ነው ራባትን ከአልሃሊ ሲጠበቅ የነበረ ጨዋታ ነበረ። ይህ ጨዋታ መርሃ ግብር እንደዚሁ በአቻ ውጤት ነው የተጠናቀቀው አንድ ለአንድ በሆናቸው ውጤት ተጠናቋል። ኤምሲ አልጀርስ ከማሜሎዲ ሰንዳውንስ ጎል ሳይቆጠርበት ተጠናቋል። እንግዲህ በአፍሪካ እግር ኳስ በተለይ ክለቦች ውድድር በአህጉራዊ መድረክ ላይ በኮንፌዴሬሽኑ ዋንጫ በቻምፒዮንስ ሊግ ብዙ ጊዜ የመከላከልን ዝንባሌ ይዘው ነው የሚገቡት ክለቦች እና በብዛት ጎሎች ሲቆጠሩ አንመለከትም። እናም ትናንት ሁለት ያክል ጨዋታዎች ጎል ሳይቆጠሩባቸው የተጠናቀቁት ለመመልከት ያክል በምድብ ሁለት ላይ አልሀሊ ያንግ አፍሪካንስ ራባት የሚገኙበት ምድብ እንደዚሁ የሚጠበቅ ምድብ ነው። ይህ ምድብ እኩል አራት ነጥብ ይዘው አልሀሊና ያንግ አፍሪካንስ ይመራሉ። ሌላኛው ሰንዳውንስ የሚገኝበት ምድብ ላይ በአራት ያክል ነጥቦች ይመራል አልሂላል ኦምዱርማን በሶስት ያክል ነጥቦች እንደዚሁ ተከታይ ደረጃ የያዘው ክለብ ነው። በካፍ ኮንፌዴሬሽንም ዋንጫም ጨዋታዎች ተደርገው ነበረ። ዜስኮ ዩናይትድ ከአል ማስሪ ጨዋታቸውን አድርገው አምስት ያክል ጎሎች ተቆጠሩበት። እንዳለው ሳውላችሁ በአፍሪካ እግር ኳስ በክለቦች በብዛት የጎል ድርቅ እንመለከታለን። በዚህ ጨዋታ ግን አምስት ያክል ጎሎች ከመረብ አርፈዋል። አል ማስሪ ሶስት ለሁለት ነው ጨዋታው ማሸነፍ የቻለው። አዛም እንደዚሁ በሜዳው ተሸንፏል በዋይዳድ ካዛብላንካ። እንግዲህ በአፍሪካ እግር ኳስ ስመጥር ከሆኑ ክለቦች አንዱ ነው ዋይዳድ ካዛብላንካ ዳርጓል ኦሎምፒክ ሳፊ እንደዚሁ በሜዳው በዩኤስኤም አልጀር የአንድ ለዜሮ ሽንፈት ገጥሞታል። እናም ትናንት የተከናወኑ የካፍ ቻምፒዮንስ ሊግና የኮንፌዴሬሽን ዋንጫ ጨዋታዎች ይህንን ይመስላሉ። ላኛው ወደ አውሮፓ ልወሰዳችሁ ና በአውሮፓ የክለቦች ውድድር ጨዋታዎች የተከናወነው ነበረ። በስፔን ላሊጋ የተደረገ ጨዋታ ነበረ። ዘንድሮ አመጣጡ በጣም ጥሩ የሆነው ክለብ ሄታፌ በሜዳው ጨዋታውን አድርገው ነበረ። ከኤልቼ ነበረ ጨዋታውን ያደረገው። ትናንትም በአርማ ባሪ ብቸኛ ጎል አንድ ለዜሮ አሸንፎ ጨዋታው ተጠናቋል። ፌታፌ እንግዲህ ድል ማድረጉን ተከትሎም የነጥብ ደረጃውን ከፍ አድርጎ በደረጃ ሰንጠረጆ ላይ የተሻለ ደረጃ ላይ ለመቀመጥ ችዋል። ጥሩ የሚባል ጉዞ ነው። እንግዲህ ከዚህ ቀደም በነበሩት ጊዜያቶች ፌታፌ ላለመርድ የሚታገል ያሊጋ ክለብ ነበረ። ዘንድሮ በጣም ተጠናክሮ ነው የመጣው፣ ድልም ማድረግ ችዋል። የትናንትኑ የጨዋታ መርሃ ግብር ላኛው ዘንድሮ በሴሪያው እርግጥ ነው ባላፊ ወድ ዓመትም ጥሩ የሚባል ፐርፎርም ሲያደርጉ ነበሩ። የሴስክ ፋብሪጋስ ልጆች እንግዲህ ኮሞ ትላንት በሜዳው ጨዋታውን ከውነው ነበረ። ከሳሱሎ ጋር ነበረ ጨዋታውን ያደረገው ትላንት ላደርጓል ኮሞ ሁለት ለ ለዜሮ አሸንፏል ሳሱሉን በትናንትናው ጨዋታ ላይ ዱቪካስና አልቤርቶ ሞሪኖ ናቸው ድርጉሮች ማስቆጠር የቻሉት። እንግዲህ ሴስክ ፋብሪጋስ በእድሜ እንግዲህ ከፍ ያሉትን ከወጣቶች ጋር በማጣመር ነው ሜላ ላይ እየተመለከት ነው የምንገኘው። በወጣቶቹ በተለይ ጎልቶ ስሙ የሚነሳው ኒኮ ፓዝ ነው የተጫዋች እንዲያውም መልሶ የመግዛት አማራጭ በመጠቀም ሪያል ማድሪድ ወደ በርናባው መመለስ ፍላጎት አሉ ኒኮ ፓዝን እናም በተለይ ዘንድሮ ውድድር አመት ላይ ያንዳንዱ ክሬቲቪቲው ጉሎችን የሚያስቆጥርበት መንገድ ድሪብሉ የቡድኑ የማጥቃት ኃይል ዋነኛ መሳሪያ ሆኖ የተመለከተ ነው እንደገኘ ኒኮ ፓዝን ትናንትም ኮሞ ሳሱሎ ሁለት ለዜሮ በሆነ ውጤት ድል ማድረግ ችለዋል። አሁን ላይ ደረጃቸውን በስድስተኛ ከፍ አድርገዋል። እንግዲህ በዚህ ሞመንት የሚቀጥሉ ከሆነ በአውሮፓ መድረክም ለመሳተፍ አቅማቸውን ለማጎልበት ጥሩ አቅም ላይ እንዳሉ ማሳያ ነው። በነገራችን ላይ ነጥባቸውን ከኢንተር ሚላን ጋር እኩል ነው በግብ ክፍያ ተቀድመው ነው ስድስተኛ ደረጃ ላይ የተቀመጡት አራተኛ ላይ የሚቀመጠው ኢንተርም እኩል ሀያ አራት ያክል ነጥብ አለው ከኮሞ ጋር ነገር ግን ኢንተር ሚላን ቀሪ ጨዋታ አለው የዚህ ሳምንት መርሃ ግብር ማለት ነው እናም በአስደናቂ ሞመንተም ላይ ሴስክ ፋብሪጋስ እና ኮሞ እየዘለቁ ይገኛሉ ሴሪያው ይህን ይመስል ነበር በቡንደስሊጋም በሩሲያ ሞንች ግላር ባህን ከሪድ ቡል ሊብዝሽ ያገናኘ ጨዋታ ነበረ። ሁለቱ ክለቦች የማጥቃት ሜንታሊቲ ያላቸው ክለቦች ናቸው። ነገር ግን ትላንት ጎል አልተቆጠረም ነበረ በጨዋታው በዜሮ ዜሮ በሆነ ውጤት ነበረ ጨዋታው መጠናቀቅ የቻለው። ሌላኛው ሜዝን ከስታድሬነህ ያገናኘ የፍራንስ ሊግ አንድ የጨዋታ መርሃ ግብር ነበረ። ከሜዳ ውጭ ሜዝን የገጠመው ስታድሬነ ብሮኒ ገር ብቸኛ ጎል ጭድል አድርጎ ጨዋታውን አሸንፏል። ስታድሬነም እንደምናውቁ ባሳለፍናቸው ሶስትና አራት ዓመታት ስታድሬነ ለትልቅ ክለቦች ሁሉ የማይመለስ በጣም ከዋክብቶችን የሚያፈራ እንደ ኤድዋርዶ ካማቪንጋ የመሳሰሉ ክለቦች መገኛቸው ከዚያ እንደነበረ ይታወቃል። እናም ስታድሬነ አሁን ደረጃውን ወደ አራተኛ ከፍ ያደረገበት አጋጣሚ ነው ያለው። እናም በቀጣይ በአውሮፓ መድረክ ለመሳተፍ ራሱን በጥሩ መንገድ እያዘለቀ የሚገኝ ክለብ ነው ስታድሬነ። እናም ይህንን ይመስል ነበረ ትናንት የተከናወኑ የአውሮፓ ታላቅ ሊጎች የጨዋታ መርሃግብሮች። ዛሬ የሚደረጉ ጨዋታዎችን በስፋት እንመልከት። የእንግሊዝ ፕሪሚየር ሊግ ጅማሩን ያደርጋል ዛሬ የመሳሳት ጨዋታ መርሃግብር አይኖርም። 9:30 ላይ ጨዋታዎች ይደረጉ ነበረ ነበር፣ በዚህ ሳምንት ግን የለም። ከ12 ሰዓት ጀምሮ ነው ጨዋታዎች የሚደረጉት። በጎል ረሽ በርከት ያሉ ጨዋታዎች ይደረጋሉ። ነገም ተጠባቂ ጨዋታዎቹ ደግሞ ቀጥለው የሚደረጉ ነው የሚሆነው በኢትሃድ ማንቸስተር ሲቲ ከሊድስ ዩናይትድ 12 ሰዓት ላይ የሚከናወኑ የጨዋታ መርሃ ግብር ነው። እንግዲህ ማንቸስተር ሲቲ ባለፉት ሁለት ጨዋታዎች ተሸንፎ ነው ወደዚህ ጨዋታ የሚመጣው። እንደምናስታውሰው ባሳለፍነው ሳምንት በሴንት ጄምስ ፓርክ በኒኳስል ተሸነፈ። በሳምንቱ አጋማሽ ደግሞ እንዲሁ በሜዳው በሽንፈት እንደገጠመው ይታወቃል፣ በባየር ሊቨርኩሰን እናም እንዲያውም የብዙዎች ሐሳብ ቀጣይ ተጋጣሚ ሊድስ ነው ሳለ ለምን ተቀያይ ተጫዋቾችን በስፋት መጠቀም ፈለገ፣ ያው ሮቴት ለማድረግ እንደሆነ ፔፕ ጓርዲዮላ ሀሳቡን የሚሰጠው ነገር ግን በተለይ ዋጋ የከፈለበት ጨዋታ ሆኖ ነበር ያለፈው ሽንፈት ገጥሞት ነው የጨረሰው ያንን ጨዋታ። አሁን ላይ አጣብቂኝ ውስጥ ምርጥ ስምንት ውስጥ ነው ለማጠናቀቅ በቻምፒየንስ ሊግ ራሱን አጣብቂኝ ውስጥ ከቷል። በቀጣይ ከሪያል ማድሪድ ጋር ነው የሚጫወተውና ሊድስን ያስተናግዳል ማንቸስተር ሲቲ በጨዋታው ፔፕ ጓርዲዮላ ሩዲን በተመለከተ አሁንም ከዚህ ከሃምስትሪንግ ኢንጁሪ ጋር በተገናኘ ተጫዋቹ ዝግጁ እንዳልሆነ ነገር ግን በጣም በቅርቡ ወደ ሜዳ እንደሚመለስ ሀሳቡን ሰጥቷል። እንግዲህ ሮሪ ባለፈው አመት መስከረም ነበር አርሰናል ከማንቸስተር ሲቲ ይጫወቱ የኢሴ ሊጉ ጉዳት ገጠመው። እናም ለበርካታ ወራት ከሜዳ ራቀ። ባለፊው ድር ዓመት መጨረሻ ወቅት ላይ ነበረ አገግሙ መመለስ የቻለው ውስን ጨዋታዎችንም አድርገው ነበረ። ዘንድሮ ሲዝኑ ሲጀመርም ምናልባት በጤንነት ይመለሳል ተብሎ ቢታሰብ ተደጋጋሚ ጉዳቶች እየገጠሙት ከሜዳ ላይ ርቆ ነው እየተመለከተ ነው የምንገኘው። እንግዲህ ከ2019 20 በኋላ ማንቸስተር ሲቲ ሮዲ በሚሰለፍባቸው ጨዋታዎች የማሸነፍ ንጻሬው በጣም ከፍ ያለ ነው፣ የመሸነፍ ንጻሬው ደግሞ በጣም አናሳ ነውና ሮዲ ምን ያክል ወሳኝና አስፈላጊ ተጫዋች እንደሆነ በክለቡ እጅግ ማሳያ ነው። የቡድኑ ሚዛን የሚጠብቅ የአማካይ ክፍል ውሃ ልክ ሆኖ እንመለከተዋለን። በተወሰነ መንገድ ዝውውሮችን ፈጽመው ማንችስተር ሲቲዎች እርሱን ለመተካት ሞክረው ነበረ። ኒኮ ጎንዛሌዝን ከፖርቶ ከዚያም ባለፈ ደግሞ ቲጃኒ ሬይንደርስም ከሚላን አምጥተው ነበረ በደብል ፒፎት ለመጠቀም ማስበው፣ ነገር ግን ያንን ኬሚስትሪ ማግኘት አልቻሉም በአንጻሩ በርናርዶ ሲልቫ ሜክሺፍት እያደረጉ ወደ አማካይ ክፍል ይጠቀማል ፔፕ ጓርዲዮላ ነገር ግን ያንን የሜዳ ላይ ጥራት ማግኘት አልቻለም። በማንቸስተር ውስጥ ያለፉት ዓመታት የስኬት መንገድ ውስጥ በጣም ሚናው የጎላ ነው ሮድሪ። አሁን ዘንድሮም የመጀመሪያው ዙር ሊጠናቀቅ አምስትና ስድስት ጨዋታዎች ናቸው የሚቀሩት እና እንደ ቀል ሮድሪን በሜዳ ላይ ከተመለከት ነው በጣም ጊዜቶች እየነጎዱ ነው የሚገኙት። በእለቱ ጨዋታም አይገኝም ሮድሪ ነገር ግን ብዙ እንደማይረቅ ፒፕ ጓርዲዮላ ሀሳቡን ሰጥቷል። በአክቱባ ሽንፈትን በተመለከተም በጣም ዲስአፖይንት እንደሚያደርግ ነገሩ ሀሳቡን ሰጥቷል። የቨርኩሰን ጋር በነበረው ጨዋታ የኔ ውሳኔ ነው የሚል ሀሳብን ሰጥቷል። ኃላፊነቱ እንደሚወስድም ፒፕ ጓርዲዮላ ሀሳቡን የሰጥበት አጋጣሚ ያለው ከአርሳል ጋር በተገናኝ አርሳል ጠንካራ ቡድን እንደሆነ ገልጾ ነገር ግን ትኩረታችን አሁን እያንዳንዱ ጨዋታ ስለማሸነፍ ብቻ ነው በሚል ፒፕ ጓርዲዮላ ሀሳቡን ሰጥቷል። ማንቸስተር ሲቲ ያለፉትን አራት የሊግ ጨዋታዎች ከሊድስ ጋር አሸንፏል። አስራ ስድስት የአገልግሎቹን በማስቆጠር ነው ሊድስን ማሸነፍ እየቻለው ሌላኛው ማንቸስተር ሲቲ ሀያ ሶስት ጨዋታዎችን አሸንፏል። ከሻምፒዮንሽፕ ያደጉ ክለቦችን ሀያ አምስት ጊዜ ተጫውቶ ሀያ ሶስቱን አሸንፏል በ ሁለቱ ብቻ ነጥብ ተጋርቷል፣ ምንም አልተሸነፈም። እንግዲህ ማንቸስተር ሲቲ ከሻምፒዮንሽፕ አዲስ ያደጉ ክለቦች ላይ ይበልጥ ይበልጥ እንዳለው ማሳያ ነው። ሊድስም ከሻምፒዮንሽፕ አድጎ እንደመጣ ይታወቃል። ሌላኛው በስፐርስ ከተሸነፈ በኋላ በሊጉ በሜዳው ማለት ነው ማንቸስተር ሲቲ የሁሉንም የሜዳው ጨዋታዎች አምስቱንም አሸንፏልና በኢትያድም የተሻለ የማሸነፍ ክብረ ወሰን እንዳለው በእጅጉ ማሳያ ነው። እንግዲህ ዳንኤል ፋርክ በፕሪሚየር ሊግ ከሚገኙ አሰልጣኞች የመሰናበት ከፍተኛ ስጋት ያለበት ቀዳሚው አሰልጣኝ እንደሆነ መረጃዎችን ስመለከት ነበረ። እናም ዳንኤል ፋርክ በውጤታቸው ረገድ በሊጉ ከሚገኙ አሰልጣኞች በቶሎ የመሰናበት እድል ካላቸው መካከል ቀዳሚ አድርገው ፕሮጀክት የሚያደርጉ እንግዲህ የዜናውን መረጃ ይዘውት ሲወጡ ነበረ እንግዲህ ማንቸስተር ሲቲ በተለይ ሊቨርፑል ያሸነፈበት አጋጣሚ በጣም አስደናቂ ነበረ። ይፔፕ ጓር ሊያስፈሪነት ዳግም ተመለሰ ብዙዎች ሀሳብ ነበረ። ነገር ባሳለፍ ነው ሳምንት በሴንት ፓርክ የገጥመው ሽንፈት በተወሰነ መንገድ ወደ ኋላ ደግሞ እንዲጎተት አድርጎታል። ታዲያ ሊድስ በሜዳው የሚያስተናግድበት ጨዋታ ይበልጥ ነጥቡን አሸንፎ ና ላርሳለም ተጨማሪ ይዘው ይዞ ለመፍጠር የሚያደርገው አጋጣሚ እንደሆነ በእጅጉ ማውሳት ያስፈልጋል። ዳኛው መርሃ ግብር በስታዲየም ኦፍ ላይት ሰንደርላንድን ከቦርነመዝ የሚያገናኙ ሌላኛው ጥሩ በለቱ ጥሩ ብለን ከምናስባቸው ጨዋታዎች መካከል አንደኛው ነው ተመጣጣኝ የሚባል ፉክክል ይኖራል ብለን እንጠብቃለን ሰንደርላንድም ካደገ በኋላ እንግዲህ ከሻምፒዮንሽፕ በጣም ዝውውሮችን በጥሩ መንገድ ፈጽሟል የክለቡ ከፍተኛ ባልደረሻ ድራይፈርስም እንዴት ባለ መንገድ ዣካን አሳምነው የሀገሩ ልጅ እንዳመጣ እናም የቡድኑ መሪ ሆኖ ስንመለከተው ነበረ እንግዲህ ቦርነመዝ በአንጻሩ በርካታ ተጫዋቾችን አቶም ቢሆን እንዲያው በተጠበቁ ልክ መንሸራተትን አላስመለከተም። እያሉ የኢራውላው ቦርንመዝ የመጀመሪያ ግንኙነታቸው ነው። ከ2017 ከወርሃ ሚያዝያ በኋላ ለመጀመሪያ ጊዜ ነው የሚገናኙት። ቼሪዎቹ በዚያን ወቅት እንግዲህ አሸነፈው በስታዲየም ኦፍ ላይት የሰንደርላንድ መውረድ እንዲረጋገጥ ያደርጉበት አጋጣሚ ነበር 2017 ላይ። ከዚያ ጊዜ በኋላ ዳግም ይገናኛሉ። ሰንደርላንድ በሜዳው እስካሁን በሊጉ ምንም አልተሸነፈም። ሶስት አሸንፈው ሶስቱን ነጥብ ተጋርቶ ከሜዳ ወጥቷል እና ይህ ደግሞ የሜዳው ጥሩ የተሻለ አቅም እንዳለው ያሳያል። እንደምናውቀው አርሰናልን ነጥብ ያስጣለው እርሱ ነበር። ባለፉት ሳምንታት ስታዲየም ኦፍ ላይት ላይ ጎል አስቆጥሮ አርሰናል ጎል ከተቆጠረበት ሳምንታት አልፈው ጎል አስቆጠረ። አርሰናል ነጥብ ከጣለ በርካታ ሳምንታት አለፉ። ነገር ግን ነጥብ አስጣለው ሰንደርላንድ። ና ምን ያክል ጠንካራ የቡድን መንፈስ እንዳለው ሰንደርላንድ ያሳያል። ከቦርነመዝ ጋር ጨዋታቸውን ይከውናሉ። ቦርነመዝ ካለፉት አራት ጨዋታዎች በሊጉ እንግዲህ ከሜዳው ውጭ ማለት ነው ማሸነፍ ተስኖታል። ና ምን ያክል ከሜዳው ውጭ ከባድ ጊዜ ያሳለፈ እንዳለ፣ ከሰባቱ ማሸነፍ አልቻለም አንድ ብቻ ነው ያሸነፈው። እናም ቦርንማዝ ከሜዳ ውጭ በጣም ደካማ ሲዝን እያሳለፈ እንዳለ በትልቁ ማሳይ ላኛው ተጠባቂ መርሃ ግብር ምሽት አምሳ ላይ የሚደረገው በቶትንሃም ሆትስፐርስ ስታዲየም ቶትንሃምን ከፉልሃም የሚያገናኘው እንደዚህ ሁለቱን የለንደን ክለቦች የሚያገናኝ የጨዋታ መርሃ ግብር ነው። ቶትንሃም ሆትስፐርስም እንደዚሁ ባለፉት ሳምንታቶች በሽንፈት ነው ያሳለፈው። በፓሪስ ሴንት ጀርማን በሳምንቱ አጋማዥ ተሸነፈ። ከዚያም አለፍ ብሎ በለንደን ደርቢ እንደዚሁ በሰል ሆኖ ሳምንት በከተማ ተቀናቃኙ አርሰናል ተሸንፎ እንደነበር ይታወሳል። ፍጹም የተቃራኒ የሚባል አጮት ነው የሚከተሉት አንጄ ፖቲክግሉ ና ቶማስ ፍራንክ አንጄ በልጥ ኦፌሲ ፉትቦል የሚከተሉ ናቸው። ዳኒኤል ቶማስ ፍራንክ በአንጻሩ ጥንቃቄን የሚመርጡ በሚድ ብሎክ የሚጫወት አይነት ቡድን የሚገነቡት ና ቶትናም በዚያ መንገድ የተዋቀረ ቡድን ነበር። አሁን ላይ ለውጤት በጣም ብዙ የሚቀሩ አይነት ክለብ ሆኖ ሀሳብ ያጠረው ክለብ ሆኖ የተመለ እርግጥ ነው ፊት መስመር ላይ ያሉ ተወሳኝ ተጫዋቾቻቸው ፈጣሪ አማካኛቸው ጀምስ ማዲሰን የለም። ዲያን ክልሶቭስኪ በስብስብ ውስጥ የለም በጉዳት ዶሚኒክ ሶላንኬ። እነዚህ ነሳ ተጫዋቾች አቶ ፐርፎርም ለማድረግ እጅግ መቸገራቸው ብዙ ላይ ገርም ይችላል። ነገር ግን እንደ ክለብ በጣም እየተቸገረ ይገኛል። ቶትናሞ ስፐርስ በቶትናሞ ስፐርስ ፉልሃምን ከዘጠኙ ስምንቱን አሸንፎ ነበረ ከ2013 እስከ 203 ድረስ። ይሄ በጣም ትልቅ ክብረ ወሰን ነበረ። ነገር ግን አሁን ላይ ከ2013 በኋላ ምንም ማሸነፍ አልቻለም። ሁለት ተሸነፈ አንድ ነጥብ ተጋርቷልና በተለይ በፉልሃሞች የተሻለ ያለፉትን ጊዜያቶች የተሻለ ክብረ ወሰን በቶትናም ጋር እንዳላቸው ሌላው ማሳያው ነጥብ ነው። ሌሎች ጨዋታዎች የሚደረጋሉ አስራ ሁለት ሰዓት ላይ ብሬንትፎርድ ከበርንሌይ ጨዋታቸውን ያደርጋሉ። ሌላኛው እንደዚሁ ኤቨርተን ከኒውካስል ተጠባቂ መራ ግብር ኛው ኤቨርተኖች ባሳለፍነው ሳምንት ከሜዳቸው ውጭ በኦልድ ትራፎርድ ማንቸስተር ዩናይትድን ድል አድርገው እንደ እንደመጡ ይታወቃል። ለኒውካስልም በጣም ጠንካራ ተጋጣሚ እንደሚሆኑ ነው የሚጠበቀው። በአንጻሩ ኤዲ ሃው ከብዙ ልፋትና ትግል በኋላ ፔፕ ጋርዲዮላው ማንቸስተር ሲቲ ያሸነፉበት ጊዜ ነበር ባሳለፍነው ሳምንት። ያ ይበልጥ መነሳሳትን ይሰጣቸዋል ተብሎ ይታሰባል። እርግጥ ነው በሳምንቱ አጋማሽን ወደ ስታድ ቬሎድሮም አቅንተው በኦሎምፒክ ዴ ማርሴይ ተሸንፈው ነው የመጡት። ከኤቨርተን ጋር ብርቱ ትግል ይጠብቃቸዋል ተብሎ ይታሰባል። በዚህ መንገድ የእንግሊዝ ፕሪምየር ሊግ የዕለቱ ጨዋታዎች ይህንን ይመስላሉ። ወደ ስፔልስ ወዳችው ሪያል ማዮርካ ከኦሳሶና ቅድሚያ የሚደረገው የጨዋታ መርሃግብር ነው። ባርሴሎና እንደዚሁ በሜዳው የባስኩን ክለብ ዲፖርቲቭ አላቬስን እንደዚሁ ያስተናግዳል። ባርሴሎናዎች በቻምፒዮንስ ሊግ በስታንፎርድ ብሪጅ በቸልሲ ተሸንፈው ወደዚህ ጨዋታ ይመጣሉ። ከጨዋታው መጠናቀቅ በኋላ አሰልጣኝ ሃንሲ ፍሊክ ምርጡን ባርሴሎና በቅርቡ ትመለከታላችሁ፣ በዚህ ደግሞ ሙሉ እምነት አለኝ የሚል ሀሳብ ሰጥቷል። በአንጻሩ ኋላ ፖርታ ይህን ሀሳብ ይደግፋሉ። ከሰሞኑ እንግዲህ ፍሬንትሮ ፔሬዝ ጋር ትንሽ የሀሳብ ፍጭት ውስጥ የገቡ ይመስላሉ። ኋላ ፖርታና ፍሬንትሮ ፔሬዝ በባርሴሎና በኩል ሮናልድ አራሆ ባለፈው በተለይ በጣም ኤሌመንተሪ ባሰት ነበር የሰራው ቢጫ ካርድ እያለው ኩኩሪያ ላይ የሰራው ጥፋት ከአንድ ኢሊት የሚባል ተከላካይ የማይጠበቅ ጥፋት ነበረ። እንግዲህ ሮናልድ አራውሆ በተለይ በትልቅ ወሳኝ ጨዋታዎች ላይ ጥፋቶች ሲሰራ እንመለከታል። ባለፈው አመት አቼ ደርቢ ጎል ሲያስቆጥር ያንን ኳስ ብሎክ ማድረግ ይችል ነበረ። ከዚያም ቀደም ባሉት ጊዜያቶች ከፓሪስ ጀርመን ጋር ቀይ ካርድ ተመልክቶ ከሜዳ ወጣና በጣም ወሳኝ ሞመንቶች ላይ ክለቡን ዋጋ የሚያስከፍል ጥፋት እየሰራ የተመለከተው እንገኛለን። አራውሆ በጨዋታ ግን ከህመም ጋር በተገናኘ አይኖርም ብለዋል ሀንሲ ፍሊክ። በአንጻሩ የራፊንሃ ወደ ጤነት መመለስ በጣም ጥሩ ነገር ነው። ባለፈው ውድድር አመት በላሚኒያም አለክ የክለብ ወሳኝ ተጫዋች ነበረ ራፊንሃ። ነገር ግን ዘንድሮ ተደጋጋሚ ጉዳት በሜዳ ላይ እንዳይውል አድርጎታል አሁን ግን ጤነቱ ተመልሶ ለብሉግራናዎቹ ግለወት የሚሰጥ ነው የሚሆነው ይህ ደግሞ ፊት መስመሩ ለባርሶን አስፈሪ ያደርጓል ተብሎ ይታስባል ዲፖርቲቮ አላቤስን በሜዳቸው ይገጥማሉ የቫሌንሲያው ከተማ ክለብ ሌቫንቴ እንደዚሁ በሜዳው ከአትሌቲክ ቢልባው ይጫወታሉ የማሳረጊያው መርሃ ግብር የዕለቱ በዋንዳ ሜትሮፖሊታኖ አትሌቲኮ ዴ ማድሪድ ከሪያል ኦቬዶ ይጫወታሉ ሪያል ኦቬዶ ከሴጎንዳ ዲቪዥን ያደገ ክለብ ነው አትሌቲኮ ማዲ በአርሰናል ከተሸነፈ በኋላ በቻምፒየንስ ሊግ በአራት ለዜሮ ከተሸነፈ በኋላ እያንዳንዱ ጨዋታ አሸንፈዋል። ስድስት ተከታይ ጨዋታዎችን ነው ማሸነፍ ይቻል። ይህ የሲሞኔ ልጆች ወደ ሞመንተም እንደገቡ በትልቁ ማሳየ ነው። ለዋንጫ ፉክክርም ራሳቸውን እያቀረቡ ይገኛሉ። አትሌቲኮ ዲ ማድሪዶች በዚህ መንገድ ላሊጋው ቀጥሎ ይደረጋል። ወደ ጀርመን ሶስ ዳችሁ በርከት ያ ጨዋታዎች ይደረጋሉ። በእለቱ ሆፈናይም ከአውግስቡርግ ይጫወታሉ። ኡኔን በርሊን ከሄደንሃይም ላኛው መርሃ ግብር ነው። ቨርደር ብሬመን ከኮሎኝ ይጫወታሉ። ባየር ሙኒክ ከዛንከስ ፓውሊ ላኛው የለቱ መርሃ ግብር ነው። እንግዲህ ባየር ሙኒክ በአውሮፓ በጣም በማሸነፍ ጉዞ ውስጥ የሚገኝ ክለብ ነበረ። በሳምንቱ አጋማሽ ኤምሬትስ ድረስ መጥቶ በአርሰናል ተሸንፎ እንደተመለሰ ይታወቃል። ቪሴን ኮምፓኒ እንዳሰጠው ሀሳብ ከሆነ አርሰናል ድጋሚ ማግኘት እንፈልጋለን፣ በአመቱ መጨረሻ ድረስ እንደሚቆዩ ተስፋ አለኝ፣ እናም ዳግም ብንገናኝ ደስ ይለኛል የሚል ሀሳብ እንደሰጠ ይታወቃል። ዛንክት ፓውሊን በሜዳቸው ይገጥማሉ። ባየር ሊቨርኩሰን በባያሬና ከቦሩሲያ ዶርትሙንድ እንዲጫወታ ሁለቱም በሳምንቱ አጋማሽ በቻምፒየንስ ሊግ ድልና አስመዝግበው ነው ወደ ጨዋታ የሚመለሱት ነገር ግን ማየር ሙኒክን ለመገዳደር እጅግ የተሳናቸው ክለቦች ሆኗል። ሁለቱም ነገር ግን እንዴት ባለ መንገድ ይፎካክራሉ ትልቁ ጥያቄ ይመስለኛል። ሙኒክ ግን በተለየ ጥራት ነው ዘንድሮ በቡንደስ ሊጋው የቀረበው። ሊቨርኩሰን ከዶርትሙንድ እንዲጫወታሉ። ወደ ፈረንሳይ ሊወሰዳችሁና በፍራንስ ሊጋ ሶስት ጨዋታዎች ይደረጋሉ። ተጠባቂው መርሀ ግብር በስታሊዝ ሁለተኛ ሞናኮ ከፓሪሰን ጀርማ ተጠባቂው መርሃ ግብር ነው። እንግዲህ ሞናኮዎች በጣም ጥሩ የሚባል አቅም ላይ የሚገኝ ቡድን ነው። ፖል ፖግባ ከበርካታ ወራት በኋላ ባሳለፍነው ሳምንት ወደ ሜዳ ተመልሶ እንደነበረ እናውቃለን። በሜዳቸው ፓሪስ ሰን ጀርማን ይገጥማሉ። ፓሪስ ፉትቦል ክለብ እንደዚሁ ከኦግዜ ሲጫወቱ የዕለቱ የመጨረሻ መርሃ ግብር በስታር ቪሎድሮም ኦሎምፒክ ዴማርሴይ ከቱሉዝ ሌላኛው መርሃ ግብር ነው። ቱሉዝም እንደዚሁ ጥሩ ከሚባሉ የሊጉ ክለቦች መካከል ይጠቀሳል። ኦሎምፒክ ዴማርሴይ እግር በእግር እየተከተለ ይገኛል። ፓሪስ ሰን ጀርማን እና ሜዲዘርቪ ስብስብ እንዳለፈው ውድድር ዓመት የኋላ ኋላ ይንሸራተታል ወይስ ደግሞ በጥንካሬው ይዘልቃል ትልቁ ጉዳይ ይመስለኛል። ፊት መስመራቸው በጣም አስፈሪ ነው። ኦሎምፒክ ዲማርሲዎች ሜሰን ግሪንውድ፣ ፒር ኤሜሪክ ኦባሚያንግ በጣም ጥሩ የሚባል ጥምረት ላይ ነው የሚገኙት። እናም ይህን ሞመንተም ለማስቀጠል በእለቱ በስታር ቪዲዮድሮም ቱሉዙን የሚገጥሙ ነው የሚለው። በዚህ መንገድ የፍራንስ ሊግ ጨዋታ ቀጥሎ ይደረጋል። ቆይታችን ይመስል ነበር። የተከበራችሁና የተወደዳችሁ ተመልካቾቻችን ተፈራ ተፈራታመነ ከመላው የስቱዲዮ ባለመሽገር ጋር ያሳልፍ ያለውኝ ሰናይ ጊዜን ተመኘው።